ቤቱ ሱሜ ቁላ ዋያኒ ሱሜ የቱ ማጋንኒ የጎንነልባ ፀሐይ ወጥቷል። ወደኛ ያለው ብርድ ነው። ድምፃችሁ ደግሞ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ በፊት በፍቅሩ እየጠራን በምህረቱ ያሰባሰበን ይች ልዩና ታሪካዊ ዕለት እንድና የፈቀደልን እንድንባረክ የረዳን ልዑል አምላካችንን አመስግኑ። ክብር ምስጋና ለስሙ አጠራሩ ይሁን። ብፁሕ አባታችን አቡነ ዮሴፍ የሲዳማ ክልል ሀገረ ስብከት ሊቀ ጳጳስ፣ የአዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ መስራች እና የበላይ ጠባቂ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ጥበባት ሞላልኝ መርጊያ የሲዳማ ክልል ሀገረ ስብከት ዋና ስራ አስኪያጅ ክቡር አባታችን መላከ ይባቤ ተናገር፣ የወረዳ ቤተ ክህነት ዋና ስራ አስኪያጅ ክቡር አባታችን መላከ ሰላም መምህር ታረቀኝ፣ የአዋሳ መካነ ሰማየት ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ ክቡር መምህራችን መምህር ትንሣኤ፣ የወረዳ ቤተ ክህነት ጸሐፊ ክቡር አባታችን የዚህ ቤተ ክርስቲያን ጠባቂ ክቡራን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የቤተ ክርስቲያናችንን የክርስቶስ እንደራሴ ብፁዕ አባታችንን ለመቀበል የመጣችሁ የሀገር አባቶች፣ የከበራችው ክርስቲያኖች፣ ሁላችሁም የሰንበት ትምህርት ቤት አገልጋዮችን ጨምሮ በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችው? እንደምን አደራችው? እንደምን አደራችው? ማን ይመስገን፣ አሚን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጋላተ ሰይክቲነ ባይሩና ሶሬ እሱ ባንቴሙ አንንኬ ማሳሚው አቡነ ዮሴፍ ሲዳሙ ቆቆዊ ቀሩ ጳጳስ እቺ አንንኬ መጋቤ ጥበባት ሲዳሙ ቆቆዊ ጋሾቴ ሎሷሪ ሳንቺ አቶኖ ካያኒ ባንቴሙ ሁና ጉቁጣሚያ ጋር ሬሙሁ ሮሲ ሳንኬው አንንኬ መላከ ሰላም

ወጥቶ ነገላትና ወርቲነ ብፁዕ አባታችን አባትነት ስላሳዩ እናመሰግናለን። እና እኛ ልጆች እንኳን በብርድ ተቆራምተን እንዲሆንን ችለው ባርከውናል። ቡራኬያቸው ይደርብን፣ ቡራኬያቸው ይደርብን። ከፍ አርጋችሁ አመስግኑ። ይህንን ለልጆች ወንጌል ይገባል ብለው ልከውን ነው የመጣ ነው። ክብር ያድልልን። የአባታችን ቡራኬ ይደርባችሁ። አረፍ በሉ፣ ወደ ትምህርታችን እንገባለን ከኔ ጋር እጅግ በጣም ጥቂት ደቂቃ እንማማለን። ታውቃላችሁ፣ በሀገራችን ባህል ልጅ ወደፊት ይላካል፣ ሄድ በር ክፈት እንግዳ ሲመጣ። ስለዚህ አባቶች ሚያርሙኝ እንደ አቃንቶ የሚያስተምሩ ስላሉ እኔ ደግሞ በዚህ ተብታባ ምላሴ ጥቂት ደቂቃ የእግዚአብሔርን ቃል እናገራለን። ማን ያስተምረን? ማን ያስተምረን? እግዚአብሔር ያስተምረን። ልብ በሉ። ከእናንተ በላይ የጠጥቻ ምዕመናን እንኳን ደስ አላችሁ። ይህንን ቃል ለእናንተ ነው የምናገረው። አመስግኑ። ጠጥቻዎች እንዲህ ትላላችሁ፣ እግዚአብሔርን እናመልካለን፣ ድምፁንም እንሰማለን። ጮክ ብላችሁ እግዚአብሔርን እናመልካለን፣ ድምፁንም ክብር ምስጋናን አምላካችን ይሁን እንሰማለን። በሉ እንሰማለን። አሁን እግዚአብሔርን ድምጽ እንሰማለን እርሱንም እናውቀዋለን። ያወቅነውን አምላካችንን ደግሞ እያመለክነው ነው እናመልከዋለን። መጽሐፈ ኢያሱ ምዕራፍ 24 ቁጥር 24 ኢያሱ መጽሐፋ ፎሊሾ ለሚናሾሌ ኪሮ ለሚና ሾሌ ማጋኖ ማጋን ሲኔሞ ሁሮሲኖ ሁሮስኖ ማቼሽኔሞ ይዬ የምትማቴ ማጋኖ ማጋን ሲኔሞ ሁሮሲኖ

መመሪያውን ተቀብለው ለኢያሱ ህዝበ እስራኤል የመለሱት መልስ ነው። እኛም እስራኤላውያን የነርሱ ልጆች ይልቁኑ ደግሞ በክርስቶስ ኢየሱስ ደም ነስተን ልጅነት አግኝተን የመንግስቱ ወራሾች ልንሆን የተጠራን እስራኤል ስለሆን ሁላችንም ማንን እናመልካለን? ማንን እናመልካለን? እግዚአብሔርን እናመልካለን። ሐዋሳ ሆነን ድምፅ ስንሰማ ልባችን ተሰብሮ ነበር። ጠጤቻዎች፣ እናንተ እግዚአብሔርን አታመልኩም ተብለዋል። እግዚአብሔርን ባናመልክ ወንጌል እንዴት እንናገራለን? እግዚአብሔርን ባናመልክ ዛሬ እንዴት እንዲህ ባለ ሁኔታ እንሰበሰባለን? እግዚአብሔርን ባናመልክ እንዴት መኖር እንችላለን? ሰው እግዚአብሔርን የማያመልክ ከሆነ ጨካኝ ይሆናል፣ ክፉ ይሆናል፣ መኖር አይችልም። እንዲህ አምሮብን የተቀመጥነው ዝማሬ የዘመርነው ማንን ስላመለክን ነው? ማንን እግዚአብሔርን። ቶጎ ማንቺ ቤት

ከሙሴ ቀጥሎ እስራኤላውያን በባርነት ቀንበር በዝቶባቸው እግዚአብሔርን በነፃነት እንዳያመልኩ የልባቸውን ፈቃድ እንዳይፈጽሙ ፈቃዳቸውን ሁሉ ለሌላ ሰጥተው በግብፃውያን ባርነት ይኖሩ ነበረ። ያን ጊዜ በግብፅ ምድር ጣዖት ይመለካል። ምን ይመለካል? እኛ ጋር ጣዖት ይመለካል? አይመለክም። እኛ እግዚአብሔርን ነው የምናመልከው። እስራኤላውያን ያንን ልማድ ያዩ ነበረ። ነገር ግን እግዚአብሔር አምላካችን በሰማይ ደመና እየጋረደ መና እያወረደ ጠላት እየገደለ በጠላቶችና በነሱ መካከል በጨንማ እየጋረደ ባህር እየከፈለ ነፃ ወጣቸው። ማን ማን? የእኛ አባት እንዲህ ያለ ነው። የእኛ አምላክ እንዲህ ያለ ነው። ጠላት እየገደለ ደመና እየጋረደ መና እያወረደ የጠበቀ እግዚአብሔር እኛን ደግሞ ያንን ተበልቶ ያለፈውን መና አይደለ ዘላለማዊ መና ሥጋውን ቆርሶ የሰጠን አምላክ አለ። ጠላቶችን የገደለ አይደለም፣ ጠላቶችን በፍቅር ሊማርክ በመስቀል የሞተ አምላክ ክርስቶስ ኢየሱስ ፍቅሩን የገለጠልን እርሱን እያመለክን ታዲያ። እስራኤላውያንን እየመራ እያሱ ወደ ናባው ተራራ ከደረሰ በኋላ አረፈ። እያሱ ከሙሴ ተቀብሎ እስራኤላውያንን መራ፣ ወደ ርስታቸው አደረሳቸው። ወደ ናፈቋት

እስራኤላውያንን የለመዳችሁትን ጣዖት ከመካከላችሁ አስወግዱ አለን። ምን አስወግዱ? ምን አስወግዱ? ጣዖት። አሁንም ጣዖት እሚያመልክ ካለ አስወግዱ። የእኛ ቤተ ክርስቲያን ጣዖት እንድናመልክ የምታስተምረው መጽሐፍ የላትን። ጣዖት እንድናመልክ ያስተማረችን እናት አይደለችም። ስለዚህ እኛ በግል ግን የምናመልከው በጎን የምናመልከው ጣዖት ካለ አስወግዱ። እግዚአብሔርን ብቻ አምልኩ አ ማንን ብቻ አምልኩ? ይልቁኑ የደድ ሰዎች ኢየሱስ ቤተክርስቲያን የሚገቡ ጣዖት ያመልካሉ ብሎ የተናገረ ካለ ጣዖትንና ታቦትን ስላለየ መጻፊ አንብ ወይም ይጠይቅ መጥቶ ይማል። እናንተ ደግሞ ለእግዚአብሔር አልሰድ ለእግዚአብሔር አልገዛ ጎልበቴን ለእግዚአብሔር አልሰድ ብሎ ለገንዘብ ለሃፍ ለስልጣን ለሰው አጎግድዶ እግዚአብሔርን የረሳ ካለ ጣዖት ነው። ከልቡ ያውጣ። ከምኑ ያውጣ? ከልቡ ያውጣ። እያሱ ምን አለ? እናንተማ፣ ጣዖት ከመረጣችሁ እንግዲያውስ እኔና ቤቴ እግዚአብሔርን እናመልካለን። ማንን እናመልካለን? እግዚአብሔርን እናመልካለን አለ። ያን ጊዜ ህዙ አይሁን፣ የእግዚአብሔር ቁጣም በእኛ አይሁን። ጠላቶቻችንን እንደገደለን እናውቃለን፣ እኛን እንደረዳን እናውቃለን። ስለዚህ እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉ። ምኑን እንሰማለን? ድምፁን እንሰማለን። ልብ በሉ። እግዚአብሔርን የምናመልከው ተገደን አይደለም። እግዚአብሔር አባታችን ነው። ምናችን ነው? አባታችን። ከአባት በላይ የሆነ አባት እረኛ። ምን እረኛ? የሆነ አባት የሚጠብቀን የሚንከባከበን አባት ስለሆነ እግዚአብሔርን በፍቅር እናመልከዋለን። ማገኖ በቅሉን ነው ይተማገን ሲነሙ ዲጋታችን እናንተ ዲጋታችን እናንተ ማገን ሲነጥ ነው ሙሱ በቅሉን ማራ አንናቾ ዳፊ ማገኑ ማጥልክዮ ዳፊ አገራንቾን ከክዮ ዳፊ ሂስቀሊማና

በዚህ በትንቢት ኤዝቅኤል ምዕራፍ 34 ቁጥር 14 ጀምራችሁ ስታነቡ ጠባቂዎች ካህናትን ጭምር እረኞችን ጭምር እየወቀሰ እኔ የባዘነውን ከበጎቼ መካከል የባዘነውን እንኳን እፈልጋለሁ በጎቼን እጠብቃለሁ አለ እግዚአብሔር። አምላካችን እንዲህ ብሎ አልተወልን። በምድር ተገልጦ በአጭር ቁመት በጠባብ ደረት በክልዬ ድንግል ከሆነች ከንት ቅድስት ድንግል ማርያም ተወልዶ አምላክ ሰው ሆኖ ሲገለጥ እንዲህ አለ። በዮሐንስ ወንጌል ምዕራፍ አሥር ቁጥር አንድ ጀምራችሁ ስታነቡ ክርስቶስ ኢየሱስ እንዲህ አለ። እኔ እውነተኛ የበጎች እረኛ እኔ ነኝ። ማነኝ? ስለ በግ እና ስለ ፍየል፣ በግ የተባለ ነን እርሱ ራሱ በግ ስለተባለ እንዳይከፋችሁ፣ ደግሞ እውነተኛ በጎች መሆን ደግሞ ምክንያቱም እርሱ እውነተኛ የእግዚአብሔር በግ ተብሏል። እኛ ደግሞ በጎች ስንባል እውነተኛ ዝም ብሎ እንደ በግ ዝም ብሎ የሚነዳ አይደለም ቃሉን የሚሰማ ድምፁን የሚሰማ አድርግ የተባለውን የሚያደርግ አታድርግ የተባለውን የሚቶን ሰው ልንሆን ይገባል ታዲያ እንዲህ አለ በጎቼ ድምፅን ይሰማሉ ምንን ይሰማሉ ምንን ይሰማሉ ይወላችሁ እግዚአብሔርን እያመለክን ብዙ ዘመን ቤተ ክርስቲያን ነው ግን ድምፁን ለመስማት ጊዜ የለም ችግር እሱ አሁን ቅድም የተዘመረው ዝማሬ ወንጌል ነው ትምህርትን ይነገራል ሰሚ ጆሮ እንጂ አስተዋይ ልብ ነው። ስለዚህ ሰው እግዚአብሔርን ሲሰማ እንደ ተራ ጉዳይ ላይ አይገባም። ትምህርት ስትማሩ፣ ወንጌል ስትማሩ ጊዜ ሰጥታችሁ ልብ ከፍታችሁ ብትሰሙ፣ አዎት አመልካላችሁ የሚለን ማንም የለም። በእኛ ፊት ደፍሮ ቆሞ ኦርቶዶክስን የሚተች ማንም ሰው፣ እኛ ለመስማታችን ነው ችግሩ። በጣም ሰምቼ የተደነቁባቸው ልጆች አሉ። እዚህ ከወንጌል ማጣቀሻ ጠቅሰው ከሌሎች ጋር አሳምነው የመለሱ ልጆች እንዳሉ ሰምቻለሁ። ሌሎቻችሁም በዛ ሊ አሁን ከሌላ ቦታ የመጣችሁ ለወንጌል ጊዜ ነው፣ ስሙ። እግዚአብሔርን ድምፁን የማትሰሙት ከሆነ የራሳችሁን እልከኛ ካደረጋችሁ መዝሙረኛው ዳዊት በመዝሙር 95 ቁጥር 5 ላይ እስራኤላውያን በመንገድ ላይ እግዚአብሔርን እንደተፈታተኑት ልባችሁን እልከኛ አታድርጉ፣ አትፈታተኑ። እግዚአብሔርን መፈታተን ይቻላል? አይቻልም። ስለዚህ ልባችሁን እልከኛ አይሁን። ቅዱስ ጳውሎስም ይህንን ነው የሚነግረን። እግዚአብሔርን አለመስማት እልከኛ ያደርጋል። እልከኛ ልብ ደግሞ ክፋት ያመለጫል። መተዛዘን አይኖር፣ መተሳሰብ አይኖር። ለዚህ እኮ ነው አንዳንድ ሰዎች እግዚአብሔርን የሚያመልኩ ሰዎችን በመግደላቸው የሚደሰቱ ሰዎች አሉ፣ በማሰደዳቸው የሚደሰቱ ሰዎች አሉ። እግዚአብሔር ልብ ይስጥልን። ትላንትና ጠይቄያለሁ። ዛሬ የመጣችሁትን ልጠይቃችሁ፣ ለምስክርነት እንዲሆን ሙስሊም ሲገደል እንኳን ሞተ ያለ ሰው አለ ከእናንተ ውስጥ ትላላችሁ? እንደዚህ እንላለን። እስላሞችን ግደልልን ብለን ጸልይን እናቃለን። ፕሮቴስታንትን አጥፋልን፣ እነዚህን ግደልልን ብለን ጸልይን እናቃለን። ሲሞቱ እንደሰታለን? አንደሰትም። ፓጋን ይሁን እግዚአብሔርን የማያመልክ ሰው ይሁን፣ በአራያ ሥላሴ የተፈጠረው ሰው ማንኛውም የኔ ቢጤ ምናምን ሰው የናቀው መንገድ ላይ ወደቀም ቢሆን ሰው ቢሞት ያስደስታል? ያስደስታል? አያስደስትም። ትክክለኛ የወንጌል ህይወት ማለት ሰው በእግዚአብሔር አራያ አምሳል የተፈጠረ ስለሆነ ማክበር መውደድ ነው። ለመውደድ ደግሞ ጨካኝ ያልሆነ ርሩ ልብ ያስፈልጋል። ስለዚህ እግዚአብሔርን ያልሰማ ጆሮ ያላስተዋለ ልብ ጭካኔን እንጂ ፍቅርን ስለማያመነጭ ሌሎቹ የሄዱበትን መንገድ እንዳንሄድ፣ እኛም ደግሞ ሌሎቹ ሲሞቱ እንደማንደሰት ሁሉ እኛም ስንሞት ልናሳዝናቸው ይገባል። የሰው ዘሮች ስለሆን አምላካችን እግዚአብሔር የተማርነውን ለህይወት ያድርግልን። አንዴ መልሱልኝ እግዚአብሔርን ምን እንላለን? ምን እንላለን? ድምፁን ትሰማላችሁ። ሰይ በጉጉት ጠብቁ። ቀጣይ ክፍል ድምፁን እንሰማለን። እግዚአብሔር ከሁላችን ጋር ይሁን።